መፍትሄ መሰለኝ እኮ እህት ካልተመቸች ሌላ ሴት መቀየር ይችላል። ሱ መቸ ሳሰበኝ የምትመጣው ፍቅረኛ እንጂ አንዳንቺ ዝልዛላ አይደለችም። ሥነ ምግባር ያላትና ሰው አክባሪ ነች። ከፈለግሽ እንደውልኝ። ተረጋጊ ታያለሽ። እንዴ ቆይ እንዴት ብታስብ ነው ስታስጣላ ነገራት። እኔ ደን ልክስክስ አደለውም። ባሏ መጠበቅ ትችላለች። እሺ አሁን ተረጋጊ። ግንዛ ቤት እንዳትች። አሁን የሆነ ቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ እሱን በምን ልናገኝ እንችላል? እሱን እኮ ነው ማሰብ ያለብን። በቃ አባዬ ደሞ ለምን አይበቃም? ገና ደግሞ ምን ቀረ? ሁሉም ነገር አብቅቷል። በቃ ባራቸው ቤቱ ከባየ፣ ስለዚህ እሱ ጣስካላለኝ ድረስ አልወጣም። አል ወይኔ ካሪ፣ ለነገሩ አንተ ምን ታደርግ? አባዬን ያስደፈረኝ። ከወጡ ግን ከባድ አደጋ ላይ ሊያደርሱብን ይችላሉ። አንቺ ወይ ካሌ፣ በቃ አልፍጥር። ቢያጠሉስ እኔ በጣም ዘልጭቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየሁ። ተረጋግተሽ አዳምጨልሽ እነሱ ፍቅረኛሞች ናቸው። ኤደን በስተመጨረሻም ዳኒንና እንዲሁም ትሁትን እጅ ከፍንጅ እዛቸዋለች ማለት ነው። ምክንያቱም ሁለታቸው እንግዲህ ዳኒና እንዲሁም ቲና እህትና ወንድም አይደሉም፣ ፍቅረኛሞች ናቸው በማለት እንግዲህ ካሌብ ነግሯት ነበረ። እንግዲህ ሁለታቸውን በመከታተል በመጨረሻም እንደዚሁ ማለት ነው በፍቅር ዓለም እንግዲህ ጭር ብለው ማለት ነው ሁለታቸው እየተሳሳሙ አይን ባይን አይታቸዋለች ማለት ነው። እጅግ በጣም ነበር እየደነገጠችው። ምክንያቱም እንዴት እንደዚህ ሊሆን ይችላል? እንዴት ዳኒ እኔ ሊከዳኝ ይችላል? እንዴት ሊዋሸኝ ይችላል? ብላ እጅግ በጣም ነበር እየተበሳጨችው። ከዚህ በፊት እንግዲህ ዳኒ ደግሞ ደጋግሞ ለደን ሲነግራት ነበረ፣ ምክንያቱም እሱን እንዳታምኙ በጣም ክፉ ነው፣ ካሌብ ማለት በጣም ክፉና መጥፎ ሰው ነው እያለ እንግዲህ ያልሆነ ነገር ለካሌብ ሲናገራት ነበር፣ ግን ደግሞ የራሱ ጉድ እንዲሁም ከቴና ጋር የሚያደርገው ነገር እንዳይነቀበት ወይንም ደግሞ እንዳይታወቅበት ከዛ ቤት እንዳትመጪ ከዛ ቤት መንጣት የለብሽም። በቃ ከዚህ በኋላ ከሽማግሌ ቤት መንጣት አይኖርብሽም። ካሌብ እንደምታስብ ሰው አይደለም። እጅግ በጣም መጥፎ ነው። በዚያ ላይ ደግሞ አባይም ለልጁ ለካሌብ ነው የሚፈልገች። ስለዚህ እባክሽን ተረጂኝ በማለት እንግዲህ ከዛ ቤት እንድትቀር አድርጎ ነበረ ያው ኤደንም እጅግ በጣም ግራ ተጋብታ ነበረ ለምንድን ነው እንደዚህ የሚሆነው የተለያየ ፀባይ ከዳኒሌ እያየውበት ነው ስለ ብሩ ጉዳይ ነው በቃ ስለ ብሩ ጉዳይ ማቆም ይችላል ከዚህ በኋላ ለምንድን ነው በራሱ ሰርቶ የማይለወጠው እያለች የተለያዩ ጥያቄዎች ነበሯት እንግዲህ በስተመጨረሻም እንዳያችሁት ማለት ነው ካሌብ በእውነቱን ፍርጥርጥ አድርጎ ለኤደን ነግሯታል እሷም እንግዲህ እውነቱን አምና ተቀብላለች። በእርግጥ ካሌብ ሲነግራት አላመነችም ነበረ፣ ግን ከዚህ በፊትም ደግሞ ስለነገራት ዛሬ ላይ ደግሞ ግልጽ አድርጎ ስለነገራት እንዲሁም ደግሞ ካየችው አንጻር ላይ እጅግ በጣም ነበር የደነገጠችው ማለት ነው። ዳኒና እንዲሁም ደግሞ የቲና ነገር አሁን ላይ እያበቃለት ይመስላል ማለት ነው። ምክንያቱም ዳኒ አንድና አንድ ከቲና ጋር የሚሆነው ያሁ ቲና ብትወደውም ብታፈቅረውም ዳኒ ግን አይወዳትም አያፈቅራትም። እሷን የሚፈልገው አንድና አንድ ከቃሊብና እንዲሁም ደግሞ ከሽማግሌው ገንዘብ አምታ እንድታካፍለው እና በሰጠችው ገንዘብ ወይንም ደግሞ ባደረገችው ነገር ያው እሱ ህይወቱን ከኤደን ጋር ለመኖር ነበር ሀሳቡ ማለት ነው። እና በጣም ብዙ ነገር ነበር ያሰቡት ቲናና ዳኒ፣ ግን ደግሞ አንዱም አልተሳካላቸውም። አሁን ላይ እጅግ በጣም የሚያሳዝነው ነገር ዳኒ አተርፋለሁ ብሎ እንግዲህ ሳያተርፍ ወይንም ደግሞ የራሱን የሆነን ነገር አሳልፎ ሰጥቶ መውጣቱ ነው ከዚህ ቤት ማለት ነው። ምክንያቱም እሱ በቃ የተንደላቀቀ ኑሮ ኤደንን አኖራታለሁ። እሷ በጣም መልካም ሴት ነች፣ ስራ ስርዓት ያላት ሴት ነች። እጅግ በጣም ወዳታለሁ፣ አፈቅራታለሁ። እና ለእሷ ትንሽ ነገር አይገባትም። ደስ የሚል ህይወት ነው ማኖር የምፈልገው እንጂ ባዶ እጄን ትዳር ውስጥ መግባት አልፈልግም። እሷን ድልቅቅ አርጌ ማኖር እፈልጋለሁ። ለዚያ ደግሞ ከነ አባዬ ገንዘብ እፈልጋለሁ በማለት እንግዲህ ከቲና ጋ በመሆን ወንድሜ ነው በማለት ወደ ነ ካሌብ ቤት በማስገባት እንግዲህ ያው ዳኒ ውሽማ ሆኖ ነው የገባው ማለት ነው። እና በጣም ብዙ መጥፎ ነገሮችን አድርጓል። እንዲሁም ደግሞ የካሌብን ሚስትም አባልጓል ማለት ነው። ሲቀጥል ደግሞ በእርግጥ እንደ እንደ ቴና ክፉ እንዳልሆነ ሽማግሌውም ያውቃል ማለት ነው። ግን ደግሞ በራሱ ጥሩ ግሮ ገንዘብ ለምንድነው ማግኘት የማይፈልገው? እሱ በራሱ ለምንድነው ወጣት ነው መስራት ይችላል። ለምንድነው ነው የሰው ገንዘብ የተመኘው? ደግሞ በጣም መልካም ፍቅረኛ ወይንም ደግሞ መልካም ጓደኛለች። እሷም ደግሞ አንተነት ነው የምትፈልገው እያለ ከዚህ በፊት ሽማግሌውም ሲነግረው ነበር ና ስለ ዳኒ መልካምነት ሲያወራ ነበር። እሷ በጣም ብዙ ነገር እንደውም ስታደርገኝ እሱ እንደውም ሲያግዘኝ ነበረ እያለ ለካሌብ ለልጁ ራሱ ስለ ዳኒ ሽማግሌው ሲናገር ነበረ ማለት ነው። እና ሰውን መጉዳት አይፈልግም ግን ደግሞ በአጭሩ የሰው ገንዘብን ለማግኘት ጥረት ያደርጋል። አንድና አንድ ዳኒ ከዚያ ቤት የሚፈልገው ገንዘብና ገንዘብ ብቻ ነው እንጂ ቴናንም ለፍቅርም ለምንም አይፈልጋትም። ሲቀጥል ደግሞ አንቺ ምንም አብረን ብን የምንሆን ራሱ ይብን ሰርተሽ እንኳን ለማብላት አትበቅም፣ እያለ በጣም ደግሞ ደጋግሞ ሲነግራት ነበረ ማለት ነው። እና ዳኒ እጅግ በጣም ነው ኪሳራ ውስጥ የገባው። ያው ቴና እንኳን አንደየ ራሷ ባለየንሽ ማለት ነው። ግን ደግሞ ዳኒ በጣም የምታከብረው የምትወደው እስካለሽ ድረስ አርፎ መቀመጥ ነበረበት። በሚችለው ሕይወት ውስጥ እሷን ማኖር ይችል ነበር ማለት ነው። እንደዚህ ከዘገጠ ህይወት ውስጥ መግባት የለበትም ነበር። ግን ደግሞ ተሸውዷል። ያው በቀላሉ ገንዘብ አገኛለሁኝ በሚል ምክንያት ነው የተሸወደው ማለት ነው። እና ገንዘብ አገኛለሁ ብሎ እጅግ በጣም የሚወዳት የወደፊት እንግዲህ የልጆቹ እናት የሆነችውን የህይወቱ አጋር የሆነችውን እጅግ በጣም ስርዓት የተሞላችውን ኤደንን ማለት ነው። ኤደን ከሱ የምትፈልገው እንግዲህ አንድና አንድ እሱ ጠንካራ ሆኖ እየሰራ አብረው ማለት ነው በህይወት መኖር ነበረ። እሱ ግን ገንዘብ ሲመኝ እንዲሁም ደግሞ ኤደንንም አቷታል። ምክንያቱም በላያ ላይ ሰው ስለደረበባት እንዲሁም ደግሞ ያለውን ስርዓቱንም ስላየች አሁን ላይ እጅግ በጣም ተናዳለች፣ ተበሳጭታለች። ስለዚህ አሁን ከአሁን በኋላ ማለት ነው ከዳኒ ጋር በምንም ታምር አትቀጥልም። እህቴ ነች ብሎ እንግዲህ አንዲት ውሽም አዞ የሰው ትዳር ሲያማግጥ ስላየች ከሱ ጋር የመቀጠል ምንም አይነት እንትን የላትም ማለት ነው። ስለዚህ የራሷን አማራጭ የምትወስድበት ይሆናል። ግን ደግሞ ዳኒ እጅግ በጣም የሚበሳጭና የሚናደድ ነው የሚሆነው። በነገራችን ላይ እያንዳንዱ በሰው ላይ ያደረጋችሁት ነገር በራሳችሁ ላይም እንደሚደርስ እንግዲህ ያው አንዳንዴ ማወቅ እንዳለብን ነው ማለት ነው። ለሰው ክፉ ስንመኝ ያ ነገር የሰራ ነው ስራ መልሶ ደግሞ እኛን እንትን እንደሚለን ማለት ነው እንደሚጎዳን። መልካም ከሰራችሁ መልካም የሆነ ነገሮች ደግሞ መልሶ ይከፍላቸዋል፣ መጥፎም ከሰራችሁ ያው መጥፎ ነገር መልሶ ይከፍላቸዋል ማለት ነው። እና አሁን ላይ ዳኒ እንደዛ ነው የሰው ሚስት ሲያማግጥ እንትን ብሎ። አሁን ላይ ደግሞ እንግዲህ በእርግጠኝነት ኤደንና እንዲሁም ቃሌ ምግብ የሚግባቡና አብረው የሚቀጥሉ ይመስለኛል ከዚህ እውነታ በኋላ ማለት ነው። ምክንያቱም ኤደን እውነተውን እንድትረዳ ነበር እውነተውን ደግሞ በዚህ መልኩ ተረድታለች ማለት ነው። ቀጣይ ምን ይፈጠራል፣ ምን ይሆናል የሚለውን ነገር እንግዲህ አብረን ሁላችንም የምናየው ጉዳይ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።